ጤና ይስጥልኝ እንደምን አላችሁ ተማሪዎች። ዛሬ የምናየው የገና መጫወቻ ሜዳ ያሉ የመስመር ልኬቶችን ይሆናል። እንግዲህ እዚህ ጋር በምታዩት መሰረት ይሄ የገና ጨዋታ ሜዳ ነው። ወደዚህ ቁመቱ ከ ዘጠና እስከ አንድ መቶ ሜትር ድረስ ሊደርስ ይችላል ወይም ይደርሳል። በዚህ በኩል ደግሞ የ ከ45 እስከ 50 ሜትር ድረስ ይሆናል። ቁ የመስመሩ በዚህ በኩል ያለውን የኋላ መስመር ስንለው ይሄንኛው የጎን መስመር ነው የምንላቸው። እንግዲህ በሜዳው መሀል ለመሀል አጋማሽ መስመር አለ። ይሄ አጋማሽ መስመር የመሀል መስመር ተብሎ የሚጠራ ይሆናል። እንደዚሁም በ እዚህ በኩል እንደምንመለከተው እቺ ባረንጓዴ ከለር የተቀባችው ዳርዳሯ ነጭ እስካለችበት ድረስ ከጎል ቋሚ መሀል ለመሀል ተነስቶ ወደ መሀል ሜዳ ስድስት ሜትር ርቀት ያለው የበረኛ ክልል መስመር ይባላል። አሁንም ከዛችሁ ነጥብ ላይ ተነስቶ ከጎል ወይም ደግሞ ከኋላ መስመር መሀል ነጥብ ላይ ተነስቶ ወደ መሀል ሜዳ ዘጠኝ ሜትር ርቀት ላይ ምን እናገኛለን? የፍጹም ቅጣት ምት መምቻ ቦታን እናገኛለን። አሁንም ከዚሁ ከኋላ መስመር መሀል ነጥብ ላይ ተነስቶ ወደ መሀል ሜዳ አስር ሜትር ርቀት ላይ የሚሰመረው ክብ ግማሽ መስመር ተደርጎ የሚሰመረው ቦታ ደግሞ የፍጹም ቅጣት ምት ክልል ይባላል ማለት ነው። ይሄ በአረንጓዴ ያለው የበረኛ ክልል ነው። ይሄ በቀይ ያለው ደግሞ የፍጹም ምታት ፍጹም ቅጣት ምት ክልል እንለዋለን ማለት ነው። እዚህ በፍጹም ቅጣት ምት ክልል ውስጥ ወይም ደግሞ በረኛ ክልል መስመር ጫፍ ላይ ከ የጎን ሁለቱን የጎን መስመሮች የሚያገናኘው መስመር የመልስ ምት መምቻ መስመር ይባላል። የመልስ ምት መምቻ መስመር ብለን እንጠራዋለን። እንግዲህ እነዚህ እያንዳንዳቸው መስመሮች አምስት ሳንቲሜትር ስፋት ኖሯቸው በነጭ ቀለም ወይም ኖራ ወይም ጀሶ የምንሰራው ይሆናል። ሌላው ሜዳው መስመሮች አደጋ ከሚያስከትሉ ነገሮች ቢያንስ ሶስት ሜትር ርቆ መሰራት አለበት። በሁሉም አቅጣጫ ሶስት ሜትር አደጋ ከሚያስከትሉ ነገሮች መራቅ አለበት። ከዚህ በተጨማሪ ተመልካቾች በሜዳው መስመር መሀል ቢያንስ ሁለት ሜትር ርቀት ላይ ነው ሆኖ ማየት የሚችሉት ከሁለት ሜትር ባነሰ ርቀት ውስጥ ወደ ሜዳው መጠቃት አይችሉም ማለት ነው። ይህን ይመስላል። ቀጣዩን ደግሞ በሌላ ፕሮግራም የምናየው ይሆናል። አመሰግናለሁ።